ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች፣ እንደ እያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? እለተ ዓርብ መስከረም 30 2018 በኢትዮጵያ ዘመን አቆጣጠር፣ ኦክቶበር 10 2025 በግሪጎሪያን ካሌንደር፣ የጋት እለታዊ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ ቢጨመር ቢቀንስ የምትሉትን የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን በስፋት ደግፉ እየደገፋችሁ ያላችሁ፣ ከምንም በላይ ደግሞ አብራችሁኝ ስላላችሁ እና ሚዲያችን እንዲያደግ ያልተቆጠበ ጥረት እያደረጋችሁ ስለሆነ የከበረ ምስጋና ይድረሳችሁ። ዘወትር እንደምለው ማለት ነው። ሶ እንግዲህ ከትናንት በስቲያ ሮብለት ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ማዕከላዊ ኢትዮጵያ ማለት ነው ሃላባና ከምባታ ዞኖች ሞዴል የገጠር መንደሮችን ረክክም ማድረጋቸው የሚታወስ ነው። በኢትዮጵያ ዘመናዊ በዘመናዊ ይሁን ኢኒዌይስ በኢትዮጵያ ታሪክ አርሶ አደሩ የአርሶ አደሩን ሕይወት ለማሸሻል እንዲያው ፍጹም ምንም ጥረት አልተደረገም ልላቸው አልችልም፣ ግን ትኩረት ተሰጡት የኑሮ ዘይቤውን በዋነኝነት መቀየር አለበት በሚል እንስሳትና ሰው መነጣጠል አለባቸው። የገጠሩ አርሶ አደሩ ወገኖቻችን የከተማ ታሪካችን በጣም መቶ ዓመት መቶ ዓመት የተሻገረ መቶ ዓመት የደፈነ አይደለም። ያ ማለት በታሪካችን ጎንደርን፣ አክሱምን፣ ላሊበላን፣ አንኮበርን በኋላ አንጦጦ ያለዚህ አዲስ አበባ ሲደርስ የከተማ ታሪካችን ራሱ ከተሞቻችን ገጠር ቀመሶች ናቸው እና የኑሮ ዘይቤው ወገኖቻችን፣ ቤተሰቦቻችን እንስሳትና ሰው አብሮ የሚያድሩበት መጸዳጃ ቤት የሌለ እንዲሁ በየጥሻው በየጓሮ ላይ መጸዳጃ ያለበት የሻወር የሚባል የሌለበት ለማገዶ ለመብራት እንጨት እየተለቀመ ከዱር እንጨት እየተለቀመ ደን እየተጨፈጨፈ ወይንም ጀስት ማገዶ ላይ ዲፔንደንት የሆነ በጭስ እናቶቻችን በጭስ የሚንከላወሱበት ሳሎን የሚባል የሌለው፣ ምኝታ ቤት የሌለው ጀስት ጓዳ እና ደግሞ ከእንስሳት በላይ ምናልባት አንዳንድ ገጠሮች ላይ ማጠቃለል አይደለም፣ ሻል ያለም ያላቸው አሉ። ለምሳሌ ወደ ዶርዜ መንደር ስትሄዱ ትንሽ ሻል ይላል። ኤንዌይስ ግን ሲጠቃለል ከዛ መውጣት አለበት። ከተሞቻችንን ብቻ የፈለገውን ብናሰለጥን ወይንም ውስን ከተሞችን አዲስ አበባን፣ ባህርዳር ጎንደር፣ አምቦ፣ አዳማ እናም ጀስት ሐዋሳ ብቻም አርባ ሬድዮ ነው ኖትብል የሚጠቀሱ ሀረርን ጨምሮ ድሬዳዋን ሳይሆን የወረዳን ከተሞች፣ የዞን ከተሞች አለፍ ብለን የገጠር መንደሮችን ሞዴል መስራት አለብን። ዘኒያ ምን እያደረገ ነው? የሚሄደው እየሰፋ ሄደ። እንደምታውቁት አርሶ አደሩ ኮፒ ያደረጋል። የተሻለ ህይወት ወደፊት በጋራ ከብቶችን ማሰማራት መቅረቱ አይቀርም በየቤቱ ለዘመናዊ የዘመናዊ እንስሳት እርባታን ለመከተል ሰው ያንን አድርገው ነበር። በሀላባና ከምባታ መንደሮች በመገኘት ዛሬ ደግሞ እንግዲህ ሀድያና ስልጤ ዞኖች በመገኘት አሁንም እነኛ ሀድያና ስልጤ ዞን ማዕከላዊ ኢትዮጵያ ናቸው። ሞዴል የገጠር መንደሮችን ጎብኝተዋል፣ ረክክብ አድርገዋል። ሰው ዘመናዊነት የኑሮ ዘይቤን ማሸሻል በከተሞች ላይ ብቻ እየተወሰነ ሳይሆን ገጠሩ ቡና ያለው ቅመማ ቅመም የሚያመርት ከብቶች ያሉት ቢያንስ አንድ እንኳ የወተት ላም ያለው ጓሮው ላይ ዘመናዊ የውሃ ባንክ ወይንም ውሃ የሚያጠራቅምበት ብናዘጋጅለት ቢዘጋጅለት ያ ሞዴሎች ላይ አስራ አምስት ሜትር፣ አስር ሜትር ድረስ ወደ ታች ቢቆፍር። ይሄ ውሃ ቢይዝ ክረምት ላይ ዘንድ በበጋ ደግሞ ከዛ እያወጣ ያ የሚይዘው ውሃ ወባ እንዳያመጣ፣ በቆላ አካባቢ እንስሳት እንዳይገቡ፣ ህፃናት እንዳይገቡ፣ ያን እንደ ቦሪስክ ማኔጅመንት በደንብ ፕሮፐር ላይ የተሰራለት ቢሆን በቃ ህይወት ይሸሻላል። መኖር ገጠሮችንም ዘመናዊ ማድረግ ይቻላል ማለት ነው። ቀጥሎ ደግሞ ሰብሰብ ብያሉ ሲሄዱ ከትናንት በስቲያም እንዳልኳችሁ የገጠር መንደር ምስረታ ታይፕ ውሃ ለማቅረብ ንጹህ ውሃ መብራት ለማቅረብ በገጠሩም የስራ እድል ለመፍጠር ሰርቪስ ይኖራል ማለት ነው። የሸቀጣሸቀጥ ሱቆች፣ የቴሌሾፖች አገልግሎት የሚያቀርቡ ልብስ ስፌትን ጨምሮ ሽመናን ገበያ ይፈጠራል እዛው። ደግሞ ገጠሮች ደግሞ ስራ ላጡ ያው መሬት የሚሰፋ የሚጨምር ነገር ስላልሆነ ትናንት አንድ አባት ያርሰው የነበረውን አራት ልጆች ከወለዱ አራት ጉልበት እዛ እርፍ ላይ ሊውል አይችልም፣ ይባክናል ማለት ነው። እንግዲህ መማሩ ምኑ እንዳለ ሆኖ በገጠርም ስራ አጥነት አለ። እሱን ለመቅረፍ የሚውል ነው። ድሮ ድሮ በዚህ ዛሬ እንዳልኳችሁ ሀዲያና ስልጤ የተገነቡ የመኖሪያ ቤቶችን አስረክበዋል። ባለሶስት ምኝታ ቤት መኖሪያዎች ናቸው። ለምግብ ማብሰያ የሚያገለግል ባዮጋዝ፣ የፀሐይ ኃይል ማመንጫ፣ የዶሮ እርባታ ማዕከላት በዛው በአርሶ አደሮቹ ቤት ማለት ነው የእንስሳት በረት የተሟላላቸው በአካባቢው በሚገኙ ግብአቶች ቀርቅሃዋለን እንጨቱ አለ የተወሰነ በቃ ቆርቆሮና ምስማር ሌላው በዛው በአካባቢው ሰው ያንን በመስራት የአካባቢው ወጣቶች፣ እነዚህም ቤት የሰሩት ምን ይፈጥራሉ ማለት ነው፣ የስራ እድል ይፈጥራል። እየሰፋ የሚሄድበት ሁኔታ አለ። በተመሳሳይ የፍትህ ስርዓቱን ተደራሽ ለማድረግ ለማዘመን ቴክኖሎጂ መጠቀም ወሳኝ መሆኑንም ገልጸዋል። በዛሬ ዕለት በዲጂታላይዜሽን ሀያ ሰላሳ ወሳኝ መሆኑንም በዚህ የፍርድ ቤት ተደራሽ የሚያደርግ መዝገብ መክፈትም፣ ችሎትን መከታተል፣ ውሳኔዎችን ዲጂታላይዝ የማድረግ የሆነ ውሳኔ ቢኖር ለምሳሌ እንደዚህ አይነት ፍርድ ቤት ላይ ተወስኖልኛል ብሎ አንድ ሰው ይዞ ሊመጣ ይችላል። እንዲሁ በትንሹ ያ ውሳኔ ፕሮፐርሊ ኦተንቲኬትር ነው ወይ ሪሊ ፍርድ ቤት ተወስኗል አልተወሰንም ይባለው በዛ ቁጥር ገብቶ ሰርቨር ላይ ቸክ የሚደረግበት ኤንዌይስ ወደ ዲጂትል ሀያ ሰላሳ እሱን አስጀምረዋል ማለት ነው። ትናንት እንደምታውቁት የኮሜሳ ሀያ አራተኛ መሪዎች ጉባኤ ለመሳተፍ ኬንያ ናይሮቢ ነበሩ። በነገራችን ላይ የኮሜሳ የከመን ማርኬት ፎር ኢስተርን ኤንድ ሳውዘርን አፍሪካ የምስራቅና የደቡብ አፍሪካ ሀገራት የጋራ ገቢያ ማህበረሰብ ገቢያ ልንለው እንችላለን ሀያ አንድ አባላት ሀገራት አሉት። ኦልሞስት ስድስት መቶ ሀምሳ ስድስት መቶ ስልሳ ሚሊየን አካባቢ ህዝብ አለው። ትልቅ ህዝብ እኮ ነው። ይህ ስድስት መቶ ሀምሳ ሚሊየን ህዝብ እርስ በርስ ቢገበያይ፣ ችግሩ እንግዲህ የመገበያ ከረንሲው ዶላር ነው። የኳሊቲ ስታንዳርድ የለንም ምርትን የጋራ የኮሜሳ ኳሊቲ ስታንዳርድ። ለምሳሌ ኮሜሳ ሶኬት ምን አይነት ነው ስታንዳርዱ ፍሎር ዱቄት ምን አይነት ነው፣ ምናም የሚለው እሱ እሱ ውስንነቶች አሉ። ድሮ ድሮ በዚህ ረገድም በተለይ በዋነኝነት በዲጂታል ላይ ዲጂታላይዜሽን ላይ፣ አረንጓዴ አሻራ አረንጓዴ አሻራ ወይም ታዳሽ ምንድን ነው የግሪኒንግ ላይ ዲጂታላይዜሽን የታዳሽ ኃይል ማመንጨት የምግብ ስርዓትን ማሻሻል ጤና፣ ሰላም፣ ጸጥታ እነዚህ ትኩረቶች የትኩረት ማዕከላት ነበሩ። እንግዲህ በዚህ በአራተኛው የኮሜሳ የመሪዎች ስብሰባ የግብፅ የውጭ የግብፅ ጠቅላይ ሚኒስትር ሞስጠፋ ማዶብሊ ተገኝተዋል። ከኬንያ ፕሬዚደንት ሳሙኤል ሩቶ ጋራ እንደተነጋገሩ ነው መረጃዎች ይወጡ ያሉት እንግዲህ ታስታውሱ ከነበረ ጃንዋሪ ላይ ሩቶ ወደ ካይሮ በማቅናት ግብፅን መጎብኘቱ ይታወሳል። የአልሲሲ ወደ ናይሮቢ እንደሚመጡ አብሮ በጋራ መስራት እንደሚፈልጉ ይሄ መረጃዎች ይወጣል። በቅርቡ አልሲሲ ወደ ናይሮቢ ሊመጣ ይችላል። ድሮ ድሮ ግን ዙሪያውን ከመሽከርከም ጉዳዩ ያለው እኛ ጋር ነው ዋነኛው 86 87 ፐርሰንት የናይል ጉዳይ እኛን ማማከር ነው። ታንዛኒያ ላይ ያለውን ግድብ እንደሰርተናል ግብፅ የናይል ቤዚን ተፋሰስ ሀገራት እንዲያድጉ ትፈልጋለች። ምና የሚለው ያ በሙሉ ዝሮ ዝሮ ምን ይመስላል የሚለውን እንግዲህ አብረን የምናየው ነው የሚሆነው። በተመሳሳይ በትናንትና ዕለት የፌዴሪ ፕሬዚደንት ታያጅ ቀስላሴ ከአውሮፓ ህብረት ጋራ ኢትዮጵያ ኢዩ ግሎባል ጌትወይ አግሪመንት ተፈራርመዋል። በነገራችን ላይ የአውሮፓ ህብረት የኢትዮጵያ ዋነኛ ልማት አጋር ነው። ከ2024 እስከ 27 ድረስ አሁን 2024 በባለፈው ዓመት ለተከታታይ እስከ 2027 የሚቆይ የ650 ሚሊየን ድጋፍ አድርጓል እና ከዚህ 650 ሚሊየኑ ለግሪን ለአረንጓዴ ለታዳሽ ኃይል ወደ 260 ሚሊየን ዩሮ ማለት ነው ለሰው ሀብት ልማት ወይም ለሰው ኃይል ልማት የሚውል 228 ሚሊዮን ዶላር፣ ለመልካም አስተዳደር እና ለሰላም ግንባታ ወደ 156 ሚሊዮን ዶላር ይህንን ድጋፍ አድርጓል እና ድጋፋቸው የበለጠ ተጠናክሮ የሚቀጥልበት በተለይም የኢዩ ግሎባል ጌትዌይ አዲስ ወደ 400 ቢሊዮን ዩሮ የተመደበበት አለ። ያ የሚውለው አንድ ኢትዮጵያ የተመረጠች ነች። ከአዲስ አበባ ጅቡቲ፣ ከአዲስ አበባ ኬንያ በተለይ በዋነኝነት ሞምባሳ ከአዲስ አበባ የሶማሊያ ወደቦችን መዳረሻ ያደረገ ፈጣን የመንገድ ግንባታ፣ እንዲሁም የባቡር ግንባታ ይህንን የማስተሳሰር ፋይናንስ ለማድረግ አፍሪካ ውስጥ አዋጭ ተብለው የትሬድ ኮሪደር ተብለው ከተለዩት አንዱ አስቀድም ያልኳቸው ጅቡቲ አዲስ አበባ፣ አዲስ አበባ ሞምባሳ ናይሮቢ፣ አዲስ አበባ ሞቃዲሾ በዋነኝነት የሆቢዮ ፖርት ተብለው የተለዩ ናቸው። ሰው ይህንን የበለጠ ግንኙነቱን ለማስተሳሰር ይረዳል። አርሱላ ቮን ደር ላየን ከፕሬዚዳንት አያ ጸቀስላሴ ጋር የፈረሙበት በሁለትዮሽ በቀጠናዊና በዓለም አቀፋዊ ጉዳይ ዙሪያም ንግግር ያደረጉበት ነው ያለው ማለት ነው። ሁኔታው ሌላው ምናልባት እንግዲህ በትናንትናው ዕለት ስምምነት ተፈጽሟል። በመካከለኛው ምስራቅ በተለይ በእስራኤልና በሐማስ መካከል እንደምታስታውሱት ኦክቶበር 7 20 23 ላይ ከሁለት ዓመት በፊት ሐማስ የሰነዘረውን ጥቃት ተከትሎ እንግዲህ ብዙ ጉዳቶች ደርሰዋል። በዛ ጉዳት በሰዎች እልፈት የሰዎች ሞት ብቻም አይደለም እንግዲህ ዳታዎች የሚያሳዩት ወደ 1139 እስራኤላውያን እንደሞቱ 250 አካባቢ ደግሞ ሆስቴጅ እንደሆኑ ነው የሚገለጸው። ከዚህ ውስጥ እንግዲህ ወደ 67 ያን ተከትሎ እስራኤል በወሰደችው አፀፋ 67 ሺህ የሚሆኑ ፍልስጤማን እንደሞቱ ሀያ ሺዎች ከዚህ ውስጥ ህጻናት እንደሆኑ መቶ 69 ሺህ ጉዳት እንደደረሰባቸው መቶ 25 ሆስፒታሎች እና ክሊኒኮች ወደ 1722 የእርዳታ ነው 1722 የጤና ሰራተኞች ጋዜጠኞች፣ እርዳታ ሰጪዎች፣ የረድኤት ድርጅት አስተባባሪዎች፣ ባለሙያዎች ህይወታቸው እንዳለፈ ነው የሚገለጸው። እንግዲህ በዚህ ረገድ የሐማስን ጥቃት ተከትሎ ለእስራኤል ፈተና ሆኖ የኖረው የሊባኖስ ሄዝቦላ ሙሉ ለሙሉ ከጥቅም ውጭ እንዲሆን ተጠቋል። አሁን የሊባኖስ ሄዝቦላ ትጥቅ በሚፈታበት ሊባኖስ በመከላከያ ሰራዊት ብቻ ጸጥታ እንድታስከብር ከዚህ በፊት በነገራችን ላይ ሊባኖስ የሊባኖስ መከላከያ ሰራዊት የቡድን መሳሪያ እንኳን አልነበረው። እዚህ ዶሽቃ ወይ ጀስት ስናይፐር ምናምን ምንለው እሱ ሁሉ አልነበረው። ጠንካራ የሚባለው ሄዝቦላ ነው የነበረው፣ በኢራን የሚደገፍ ፋይናንሱ፣ ኢንቨስትመንቱ ከፍተኛ የሆነ ነስሩላህ ይመራው የነበረው ማለት ነው። እሱን ከጥቅም ውጭ ለማድረግ እስራኤል ይህንን ተጠቅሟል። በተመሳሳይ እንግዲህ የሐማስ ጉዳይ ሙሉ ለሙሉ ትጥቅ ይፈታል ወይ? እሱ ቀጣዩ የድርድሩ አካል ነው። ሙሉ ለሙሉ ትጥቅ ይፈታል። ከዛ ጋዛን የቴክኖክራት ባለሙያዎች ያስተዳድራሉ። በዋነኝነት ግብፆች ያሉበት፣ ጆርዳን ሊካተት ይችላል። የሳውዲ አረቢያ ባለሙያዎች ሊካተቱ ይችላሉ። በቦርድ የበላይ ሆኖ ቶኒ ብሌር ራሱ ዶናልድ ትራምፕ ያለበት የሚል ጉዳይ አለ። የቱ ስቴት ሶሉሽንስ ምን ይመስላል? ለምሳሌ ምንድን ነው ሙሉ ለሙሉ ኢንዲፐንደንት ን ሶቨሪን ፓለስቲን ስቴት ይኖራሉ የሚለው እሱም የሀያ ወይ ስምነት አካል እንግዲህ በቀጣይ የሚታይ ሆኖ ዝሮ ዝሮ ሄዝቦላን ሐማስን ኢራቅ ላይ የነበረውን ሚሊሻ የራሽያ አጋር የነበረው ከኢራን የኢራን ሚሊሻ ሄዝቦላ በዋነኝነት የሄዝቦላ ታጣቂ ያግዘው የነበረው በኋላ ሄዝቦላ ሙሉ ለሙሉ ወደ ጦርነት ሲገባ ወታደሮች ለቀው በመሄዳቸው እንግዲህ አልበሽር ባድ ኦፕሊ ቶፕሌ የተደረገው ድንገተኛ በሚሆን መልኩ ዝሮ ዝሮ ሌላ የሶሪያም ሶሪያ ውስጥ የቱርክ መንሰራፋት ደግሞ የሚፈጥረው ቀጣይ ግጭት ይኖር እንደሆነ እሱን አብረን የምናየው ነው የሚሆነው። እድሜ ጤና ከሰጠን ዝሮዝሮ ድሮ ራሽያም ከሶሪያ ሚሊተሪ ቤዛ እና ባላ ታኪያ ላይ ያለው አሉ። አሁንም ግን ሞሮለስ መልቀቃቸው አይቀሩም። ያን ተከትሎ ወደ ፖርት ሱዳን ወደ ሱዳን እየመጡ ያሉበት ሁኔታ ነው ያለው። በዚህም ለሚሊተሪው ለአልቡርሃን ከፍተኛ የሆነ የጦር መሳሪያ ለታንኮች፣ ለመድፎች መለዋወጫ ጥይት፣ ተተኳሾች እየተሰጠ ያለበት ሁኔታ ነው ያለው። በዚህ ምክንያት ላይ ፒር ሰፖርት ፎርሱ ያው ሙሉ ለሙሉ ተዳክሟል ባይባልም አርሚው በአብዛኛው አድቫንስ እያደረገ ቦታዎች እየነጠቀ ያለበት ሁኔታ ነው ያለው። የየመኑ ሀውቲ ለፍልስጤሞች አጋር ሆኗል ግን ተደጋጋሚ የሆነ ድብደባ ቀጥቀጣን የደረሰበት የኢራቅ ሚሊሻዎች በተመሳሳይ የሶሪያ እስራኤል ሩቅ ድረስ ሄዳ ኳታርን ዶሃን የደበደበችበት ያንንም መደብደቧም በአረቡ ዓለምም በመላው ሶቨሬን በሆኑ ሉዓላዊ በሆኑ ሀገራት ዘንድም ወቀሳ ያስተናገደችበት ሁኔታ ነው ያለው። ዞሮ ዞሮ እንግዲህ ለፍልስጤማውያን አሁን ከሰማይ የሚዘንበው እሳት፣ የእስራኤል መድፎች፣ ታንኮች ጋብ ብለው ጋብ ብለው ወደ ቢጫ መስመር ወደኋላ እየተመለሱ እንደሆነ ነው የእስራኤል የሚሊተሪ አርሚ ሬዲዮ የገለጸው። እንግዲህ በመጪው ቀናት ዶናልድ ትራምፕም ወደ እስራኤል እንደሚያምሩ ይጠበቃል። በሚያምሩበት ቀን ሆስቴጅ የሆኑት ወይንም የታፈኑ እስራኤላውያን እንደሚመለሱ ይጠበቃል። ሪሊ አሁንም ስቲል ግን ትልቁ ነገር የሚያሳስበው ይቀጥላሉ። ሪሊ አሁን ሰላም ሆኖ ይቀጥላል ወይንስ ምን ይሆናል የሚለውን አንድ ማየት ነው። እንግዲህ ዶናልድ ትራምፕም የኖቤል የሰላም ሽልማት አገኛለሁ የሚል በተደጋጋሚ ይገባኛል፣ እንኳንስ የተዋጉትን ያልተዋጉ ሀገራትንም ሰላም አርጃለሁ፣ ኢትዮጵያና ግብፅን ሰላም አርጃለሁ፣ ሩዋንዳና ኮንጎን ሰላም አርጃለሁ፣ በቃ ጀስት ፓኪስታን እንድ እስራኤል ፍልስጤም ሲሉ ነበር። እሱ እንግዲህ የኖቤል የሰላም ሽልማትን አላገኙም። የዚህ ዓመት የኖቤል የሰላም ሽልማት የቬንዙዌላ የተቃዋሚ ፓርቲ መሪ ማሪያ ኮሪና ማቻዶ ሁነው ተመርጠዋል። እንግዲህ በ2025 ወደ 338 ተጠቁመው ነበር ኖሚኔት ተደርገው ነበር እጩ ሆነው ቀርበው ነበር። 244 ግለሰቦች ናቸው ራሱ ዶናልድ ትራምፕን ጨምሮ፣ እንዲሁም አሸናፊዋ ማሪያ ኮሪና ማቻዶን ጨምሮ 94 ተቋማት ናቸው። ከተቋማቱ ውስጥ ሁለት ተቋማት በጣም ተፎካካሪ ነው የነበሩ አንደኛው የኮሚቴ ቱ ፕሮቴክት ጆርናሊስት ወይ ሲፒጄ ተብሎ የሚጠራው ሁለተኛው ደግሞ የሱዳን ኤመርጀንሲ ሪስፖንስ ሩም የሚባለው እነዚህ ተፎካካሪዎች ነበሩ ዝሮ ዝሮ ዋይት ሀውስ ዶናልድ ትራምፕ ባለመሸለማቸው ቅሬታውን ገልጿል በወጣው አጭር መግለጫ ምንድን ነው የሚለው የኖቤል ሽልማት ኮሚቴው ከሰላም ይልቅ ፖለቲካን አስቀድሟል የሚል ወቀሳ ነው የሰጠው። ምናልባት the Nobel Committee uh, choose politics over peace ይሄንን አድርጓል ይላል። የቬንዙዌላ የተቃዋሚ ፓርቲ መሪ ማሪያ ኮሪና ማቸዶ ተደብቃ ነው ያለችው። ሀር ዌር አባውት ዛ ነውን ዞሮ ዞሮ ግን ትዊተር ላይ መልእክት አስተላልፋለች። ይሄ ለቬንዙዌላ ህዝብ፣ ለቬንዙዌላ ነፃነት ታጋዮች፣ ለአጋሮቻችን የተበረከተ ልዩ ስጦታ ነው። ሽልማቱ የቬንዙዌላ ሕዝብ ነፃ እንዲወጣ ለሚደረገው ጥረት መታሰቢያ እንዲሆን ዶናልድ ትራምፕ የሚታወስበት ብላለች። እንግዲህ ያው ባለው ከቬንዙዌላ ጋር ባለው ጉዳይ እንደምታውቁት ለዛም በተለይ በዚህ በእጽ ዝውውር በሚል የቬንዙዌላ ጀልባዎች ላይ ጥቃት እየተፈጸመ ነው ያለው። በተመሳሳይ ዶናልድ ትራምፕ ኢቨን ወታደራዊ ጥቃት የእግረኛ ጥቃት ሊፈጽም ይችላል የሚል ጉዳይ አለ። እንግዲህ ማሪያ ኮሪና ማቻዶ ከተደበቀችበት ወጥታ ሪሊ በአካል ተገኝታ ሽልማቱን ትወስዳለች ወይ የሚለውን የምናየው ነው የሚሆነው። እንግዲህ ሽልማቱ የዛሬ ወር ልክ የዛሬ ወር ዲሴምበር ቴን የሚሰጥ ነው የሚሆነው ማለት ነው። ዲሰምበር ቴን የተመረጠበት ያው እንግዲህ አልፈርድ ኖቤል ህይወቱ ያለፈበት ቀን በመሆኑ ነው። ሽልማቱ ወደ 11 ሚሊዮን የስዊድን ክሮነር ወይንም 1.2 ሚሊዮን የአሜሪካን ዶላር ገደማ ነው። ሌላ እንግዲህ ምናልባት ለዛሬው መረጃ የመጨረሻው የአውሶም አለ አውሶም የምንለው የአፍሪካ ዩኒየን ሳፖርት ኤንድ ስታብላይዜሽን ሚሽን ሶማሊያ መጀመሪያ ላይ አሚሶም ነበረ። ከአሚሶም ተልኮ ሲጠናቀቅ ወደ አትሚስ የአፍሪካን ትራንዚሽን ኔሽንን ሶማሊያ አትሚስ ሲጠናቀቅ ደግሞ አሁን ያለው ከአዲሱ ዓመት ጀምሮ ያለው አውሶም ነው። አውሶምን የመደገፍ የሀገራት ፍላጎት እንደቀነሰ እየተገለጸ ነው ያለው። ኦን ሊስ ካሁን ቃል የገባው የአውሮፓ ህብረት ስልሳ ሚሊዮን ዶላር እንደሚሰጥ ቃል ገብቷል። ከዛ ውጭ ያለው ግን አሜሪካ ፍላጎት የለንም በጣም በተከታታይ ለባለፉት ኦልሞስት ሀያ ዓመት ያህል ደግፈነዋል ውጤት አላመጣም የሚል ወቀሳ ላይ ነው ያሉት። በጣም በወሳኝነት የአሚሶምንም አትሚስንም አሁን አዲሱንም አውሶምን ይደግፋሉ በሚል የተለዩት የገልፍ ሀገራት ነበሩ። የገልፍ ሀገራት እንግዲህ በዋነኝነት ኳታር፣ ሳውዲ አረቢያ እነኚህ ደጋፊዎች ነበሩ። ኳታር እና ሳውዲ አረቢያ በቀጥታ ላውሶም ሳይሆን ድጋፍ የምንሰጠው ለዚህ ቱርክሶም የተርክሽ ሶማሌ ላይ ይሄ ጎርጎር የሚባለውን ስፔሻል ፎርስ የሚያሰለጥን ሰው እኛ ለሰላም አስከባሪው ከጅቡቲ፣ ለተውጣጣው ከኡጋንዳ፣ ከኢትዮጵያ፣ ከግብፅ፣ ከኬንያ አሁን ግብፅ አዲስ ለሚመጣው ለዚህ ሳይሆን እኛ በሰላም ማስከበር ለሰላም ማስከበር ገንዘብ አናወጣም ይልቁኑ የሱማሊያ የጸጥታና ደህንነት ተቋማትን ለማጠናከር ልክ እንደ ቱርክ ሶምኖ ድጋፍ የምንሰጥ የሚል መግለጫዎች ይወጡናሉት። ይሄ ትልቅ የሰላም ማስከበሩን የሚፈትን ነው የሚሆነው። የግብፃውያን በተለይ አዲሱ በተልእኮ ውስጥ የሚኖራቸው ምላሽ ምን ይሆናል የሚለውን አብረን የምናየው ነው። ሌላው በነገራችን ላይ በመጪው ሰኞ መንዴ 13 2025 አስቀድሞ ከ2021 በፊት ጆ ባይደን ከመቀየሩ በፊት ኮሎምበስ ዴይ አሜሪካን ያገኛት ኮሎምበስ ነው እና የኮሎምበስ ቀን ተብሎ ይከበር ነበረ። ከዛ ከሀያ ሀያ አንድ እስከ ባለፈው ዓመት ድረስ የኮሎምበስ አም ሶሪ ኢንዲጂነስ ዴይ የኢንዲጂነስ ዴይ ወይንም የነባሮች የዛ የሬድ ኢንዲያንስ ወይንም ድሮ ድሮ የአሜሪካ ኢንዲጂነስ ዴይ ሲከበር ነበር። ዶናልድ ትራምፕ አዲስ ህግ አርቅቋል። የአሜሪካን ታሪክ ለመበረዝ የተደረገውን ጥረት ቀልብሰነዋል። ከዚህ በኋላ የኮሎምበስ ቀን ይከበራል በሚል መንደይ፣ በቀጣይ ሰኞ መንደይ 1325 ኢንዲጂነስ ደይ የሚለው ይቀርና ኮሎምበስ ደይ ይከበራል። ይሄ ኮሎምበስ ደይ ማለት የፋውንዲንግ የአሜሪካ ያገኛት ኮሎምበስ የሚባለው ሳይሆን የአሜሪካና የጣሊያን ግንኙነት የበለጠ ሰለብሬት የምናደርግበት ነው የሚል ነው የወጣው፣ ዳይሬክቲቭ ወይም መመሪያ አዋጅ የምንለው የሚገልጸው። ለጋት ዕለታዊ አጫጭር መረጃዎች የዛሬዎች እነዚህን ይመስላሉ። ላይክ አድጉ፣ ሸር አድጉ፣ ሀሳብ አስተያየታችሁን አካፍሉ፣ ጋት ሚዲያን ደግፉ፣ አብራችሁ ኝኑ። አብራችሁ ስላላችሁ እጅግ የከበረ ምስጋና ይደረሳችሁ። ኢትዮጵያ በክብር ለዘላለም ትኖር። ቴንኪዩ